ከድሮ ከሰራሁት አምስተኛው ቀን ምናምን አካባቢ ድምፄ ወደዚህ ሊቀየር ችሏል። ሌላ ትዊት አጌ ነው። እኔ እንደውም ከ30 ቀን በኋላ ምን ሊፈጠር እንደሚችል ለማወቅ ነበር ይህንን ያርኩት። ነገር ግን በጣም በአምስት ቀን ውስጥ ትልቅ ለውጥ ላገንች ያለው፣ የድሮውን ቮይስ ተመልከቱ። ማለት ከአምስት ቀን በፊት የነበረው ማለት ነው። ሰላም ጋይስ እንዴት ናችሁ? ድምጼ ከዚህ ወዴት ልቀየር እንደምችል ማለትም ድምጽ ምን ያህል ከፍታ ሊኖር እንደምችል ለማየት ነው። ይሄንን ከአንድ ወር በኋላ ድጋሚ የምሰማው ይሆናል። እስቲ ምን ያህል ምን ያህል ለውጥ እንዳለው እናንተ በራሳችሁ መመልከት ትችላላችሁ። በአምስተኛው ቀን ነው ይህን ያህል ለውጥ ለአገኞች ያለው ብዬ በደንብ አድርጌ የምነግረው ይሆናል። ከዚህ ባለፈ ደግሞ ለእናንተ ይጠቅማል ብዬ ስለማሰብ ዲፕ ቮይስ የምትፈልጉ ብሮ፣ አንደርስታንድ ምንድን ነው እኔ ኤክሰርሳይዝ ያርኩት የአሁኑም በደንብ እያያችሁ ነው አደለም? እና ኤክሰርሳይዝ ያርኳቸውን ልንገራች መጀመሪያ ቢያንስ አምስት አስር ደቂቃ ሰሮ እኔ እንደ ያስብኩት ሰላሳ ቀን አካባቢ ከሰሮ ይለወጣል ብዬ ነበር። ነገር ግን በአምስት ቀን ውስጥ ለውጡን ላገኘሁ ይያል። ወደዚህ ነው ዲዮው ነው ና በደንብ ማውቀ አሁን አይተዋል አለ እና ወደዚህ ድኛው ሊለወጥ ይችሏል። ስስስ ኤአይን ጠይቄ ነበር። እውነት ግ ሊቀየር ይችላል የማንም ድምጽ ብዬ ስጠይቅ በሚገባው ብላ መለሰችልኝ። የሁሉም ሰው እንደሚቀየር እመኑም